አሁን አሁን የምንሰማቸው ዜናዎች እጅግ በጣም አሳዛኝና አስገራሚ እየሆኑ ነው። በአዲስ አበባ የንግድ ባንክ ሰራተኛ የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ የጥበቃው ሰራተኛ ሁለት ሰዎችን ገሎ ራሱን አጥፍቷል። በአዲስ አበባ ልደታ ክፍለ ከተማ ወረዳ ስድስት ካርል አደባባይ አካባቢ በሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ለቢቢሲ ተናግሯል። ክስተቱ ያጋጠመው ትናንትና ማክሰኞ መጋቢት 2 2017 ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው የፍቅር ጥያቄ ምላሽ አላገኘም በሚል ምክንያት መሆኑን ነው ፖሊስ ያስረዳውም። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ አስታውቋል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት እና ተስፋ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለ የስራ ባልደረባቸውን በጥይት ተኩሶ ነው የገደለው። አዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ነው ግድያውን የፈጸመው። ግለሰቡ ግድያውን የፈጸመው ተጠርጣሪ ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠባበቅ መጀመሪያ አቶ ንጉሴ ብርሃኑ የተባሉትን ግለሰብ በሁለት ጥይት መጥቶ መግደሉናው ኮማንደር ማርቆስ የገለጹት ግድያው ማክሰኞ መጋቢት 2 2017 ጠዋት ከአንድ ሰዓት ተኩል እስከ ለሁለት ሰዓት ሩብ ጉዳይ ድረስ ባለው ጊዜ መፈጸሙን ነው የተናገረው የአዲስ አበባ ፖሊስ። በሁለቱ ግድያዎች መካከልም እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበረው አመላክተዋል። ግድያውን የፈጸመው ግለሰብ ባልደረባውን ተኩሶ ከገደለ በኋላ ሌላኛውን የጥቃት ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን ነገር ግን ፈቃደኛ እንዳልነበረ ተገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከል ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ መግደሉን ነው ፖሊስ የገለጸው። ግለሰቡ ሁለቱን ባልደረቦች ከገደለ በኋላ በያዘው መሳሪያ የራሱን ሕይወት እንዳጠፋ የአዲስ አበባ ፖሊስ የሕዝብ ግንኙነት ኃላፊ ለቢቢሲ ገልጸዋል። በክስተቱ በአጠቃላይ የሶስት ሰዎች ሕይወት ጠፍቷል። ሁለቱ ሟቾች ወይዘሮ ሃና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፎች መገኘታቸውን የጠቆሙት ኃላፊው ፖሊስ በምርመራው ስለ ግንኙነቱ እንደሚያጣራም ገልጿል። ከዚሁ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥልም አስታውቀዋል።